የጨረቃ ፋሚሊ መጨረሻ እ ሀይሚና ብሩኬ መጨረሻቸው እንዲህ መሆኑ አይገርምም ግን አያሳዝንም። እንደዚህ ይሆናሉ እንዲህ ይሆናሉ ብሎ ማን ጠበቀ? ማን አሰበ? ለስንት ነገር ሲጠበቁ፣ ለስንት ነገር ሲታለሙ እንደዚህ ሆነው ይቅሩ። በጣም ይገርማል። ሀይሚ ደግሞ እንዴት እንደተቀያየረች እንዴት እንደተለዋወጠች ለነገሩ እንኳን ተለዋወጥሽ ተቀያየርሽ እንዳትሉኝ በቃ አሁንስ መረረኝ አሁንስ ሰለቸኝ እ ብላለች ሀይሚ በጣም አበዛሹ የእውነት በጣም አበዛሹ በጣም ለሁሉም ነገር ልክ አለው እኛም አንቺን እንናገርሻለን ለእኛ አበዛችሁት እንዳልሽን አንቺም አበዛሸዋል በጣም ነው ያበዛሹ አንቺ እንዴት ነው ምን አይነት ንቀት ቢኖርሽ ነው ብሩኬን ምን አይነት ብትንቂው ነው አምጥተሽ የሰጠሽን ስጦታ ምሰጩ እምትመልሽለት? ይሄ እኮ የንቀት ንቀት ነው። እኔ ይገባኛል። እኔ እንደ ተረዳውሽ ከሆነ እንግዲህ ቲክቶክ ላይ ሜንሽን እየተደረኩኝ ነው። የእሱን ብዙ ስጦታ ሰጥቶሽ ብዙ ነገር አድርጎልሽ እንዴት ነው አንቺ የምትግጁ? እንዴት ነው የምትተዩ? እየተባልኩ ነው። ሜንሽን እየተደረግኩ ነው። ኮሜንታችሁን አይቼ እንዳይመስላችሁ እኔ እናንተን ኮሜንት አላይም ብለሻል። አት እኛም ይ ብለንም አንለምንሽም። አት ምንም ችግር የለው። ሲጀመር እኮ እናንተ እንደዚህ ልትሰደቡ እንደዚህ ቤተሰቦቻችሁ ሊዘቀዘቅ ቤተሰቦቻችሁ ሊሰደብ እናንተ ልትሰደቡ እኮ ያደረጋችሁትም ለዚህ ደረጃም የበቃችሁ በራሳችሁ ስራ ነው። በራሳችሁ ጥፋት ነው። እንዴ ዛሬ ደግሞ መጥተሽ ተመልካች ላይ ትቆጫለሽ? እንዴ የራሳችሁ ስራ ነው። እናንተ ጥሩ ስራ እኮ ሰርታችሁ የመጣችሁ ቀን እያየን ነበረ እያበረታታን እየደገፍን ቻናላችሁን ሼር እያረግን ሰብስክራይብ እያደረግን ቪዲዮችሁን እያየን እያበረታታን ነው ለዚህ ያደረስ ናቸው አይደለ እንዴ። ስለዚህ እናንተ እንደዚህ አይነት ፕራንክ እኮ መስራት አይጠበቅባችሁም ነበረ። ስለዚህ ሰርታችሁ በምታቀርቡት ነገር ደግሞ እኛ ከመናገር ስህተት ስትሰሩ ይሄ ስህተታችሁ ነው ብለን ከመናገር ወደኋላ ኋላ አንልም። በቃ ለምን ተናገራችሁን ማለት አትችም። ገብቶሻል። አትችም እንናገራለን። ምክንያቱም ሰርተሽ ባቀረብሹ ነገር ነው። ጥሩ ስራ ብትሰሩ ኖሮ ማንም እንደዚያ አይናገራችሁም ነበረ። አሁን አንቺ የንቀትሽ ንቀት ብዛት አምጥተሽ የሰጠሽን ስጦታ መመለስ ምን የሚሉት ነው? ሰው የፈለገ ነገር ሊልሽ ይችላል። የፈለገ ነገር ሊልሽ ይችላል። ገና ለገና ያ ሰው ለዛ ሰው ለማሳየት ብለሽ አቃለሁ አንቺ የብሩኬ ጸባ የብሩኬ ባህሪ እንደማይቀበልሽ እኮ አንቺ አልጠፋሽም። ስልኩን ስትጫጩ ብሩኬ እንደማይቀበልሽ ታቂያለሽ። ግን ለነዛ ለተናገሩት ሰዎች ማሳየት ፈልገሽ ነው አምጥተሽ እዚህ ቪዲዮ እየሰራሽ እንካ ብለሽ ያልሹ ግን ደግሞ ለሱ ሞራል ለምን አትጨነቂም ለሞራሉ እኮ መጨነቅ አለብሽ ምን አይነት ስሜት ነው የሚሰማው አሁን አንቺ ለሱ ስትመልሽለት ማለት ነው በጣም ነው የምታሳዘኘው የእውነት በጣም አዎ እኛ አሁንም ቢሆን እንልሻለን አሁን ተቀይረሻል በጣም ነው የተቀየርሽው አነጋገርሽ ባህሪሽ አክትሽ በቃ ሁሉ ነገርሽ ተቀያይረዋል ለነገሩ ከማን ነው የምትየው እምትዩ ከዳኒ እምትዩ ከሶሲ? ከአህያ የዋለች ጊደር ፈስ ተምራት መጣለች አሉ። በቃ አንቺ እኮ እያየሽ የምትዩን ነገር ኮርጀሽ ነው አነጋገርሽ ራሱ። በቃ በጣም ነው የተቀያየረው። አክትሽ ሁሉ ተቀይረዋል፣ በጣም በሚያሳዝን ሁኔታ ማለት ነው። እንደዚህ አይነት ሀይሚ አልነበርሽም አንቺ እና ያየነውን ነገር እኛ ስለተናገርን ለምን ቅር አለሽ አንቺ? በጣም ያሳዝናል እውነት ቤተሰብ ሰላምም አላልኳችሁም። ሰላም ቤተሰብ እንዴናችሁ? ሰላም ናችሁ ወይ? አለውን እግዚአብሔር ይመስገን እናንተን በያላችሁ በሰላም ፍቅሩ ይብዛላችሁ። እንግዲህ ሀይሚ አሞሻል፣ ጸበል ውሰዷት ብላችሁኛል። እኔ ቢያመኝ ባያመኝ እናንተ ምናገባችሁ፣ ምናገባችሁ ብላናለች። እንግዲህ እንደገና ደግሞ ወድሽ ነበረ ጠላሁሽ ብላችሁኛል። ብጠሉኝ ባጠሉኝ የራሳችሁ ጉዳይ፣ አይ ዶንት ኬር ብላናለች። እንግዲህ በትናንትናው ቪዲዮ በዛሬውም ብላናለች። እንግዲህ እና ሀይሚዬ፣ እንዲህ አይነት አነጋገር መናገርሽ አስፈላጊ አይደለም። ገብቶሻል አንቺ ሁለት መቶ ሺህን ያደረስሽው አንቺ ያልሺው ምንድን ነው? ማንም ሰው ሳያስብ ማንም ሰው ሳያስብልኝ ማንም ሰው ሳያስታውሰኝ ዳኒ ነው አስታውሶ ሁለት መቶ ሺህን ያከበረልኝ ሰፕራይዝ ያደረገኝ፣ እናንተ ሰፕራይዝ አታውቁም ወይ ብለሻል። እኛ እናውቃለን፣ ታይ ታይ ሰፕራይዝ እናውቃለን። ይህና ክልማ አይደለም። ሰፕራይዝ እኮ የሚጠፋብን አይደለንም፣ እናውቃለን። ገብቶሻል? ግን እኛም ልንልሽ የፈለግ ነው አንቺ ሁለት መቶ ሺህን ያገኘሽው ከብሩኬ ጋር ሰርተሽ ነው። ከብሩኬ ጋር ለፍተሽ ነው። ማክበርም ያለብሽ ከብሩኬ ጋር ነው። ብሩኬ ላክብርልሽ እኮ እያለሽ ነበረ ነው ያልንሽ እንጂ እኛ ሰፕራይዝ አናቅም አላልንሽ። ገብቶሻል። ስለዚህ የሰራሽው ስራ ምንም ትክክል ስራ አይደለም። አዎ፣ አነጋገርሽ በጣም ነው የተቀየረው። ባህሪሽ በጣም ነው የተቀየረው። ሁለት መቶ ሺህ እኔ ለፍቼ ደክሚ ነው ያመጣሁት ዝም ብዬ እኮ አይደለም ብለሻል። ኦኬ፣ አንቺ ብትለፊም ብትደክሚም እኮ እኛ ተመልካቾች ነን ለዚህ ያደረስንሽ፣ ይሄን ደግሞ መርሳት የለብሽም። ዛሬ እዚህ ደረጃ ላይ ስትደርሺ ሁለት መቶ ሺህ ተከታይ ህዝብ ስታፈሪ ንቀት ማሳየት የለብሽም። እዚህ እንድትደርሽ ያደረገሽ እኮ ተመልካች ነው። ቻናልሽን ሼር እያደረገ ሰብስክራይብ እያደረገ ኮሜንት እየጻፈ ቪዲዮሽን እያየ እዚህ ደረጃ ላይ እንድትደርሽ እኮ ያደረገሽ ተመልካች ነው። ስለዚህ ተመልካችን ልትንቂ አይገባም፣ ልታከብሪ እንጂ። በጣም እየተሳሳትሽ ነው። ገብቶሻል ማንኛቸውም ቢሆን ዩቲዩበሮች የተነሳችሁበትን መርሳት የለባችሁም። ምክንያቱም ከትንሽ ከዛ ከትንሽ ከዜሮ ተነስታችሁ እዚህ ትልቅ ደረጃ ላይ እንድትደርሱ ያደረጋችሁ እኮ ተመልካች ነው። ከፈጣሪያችሁ በታች ማለት ነው። አደለ እንዴ? እዚህ ቦታ ላይ ያደረሳችሁን ህዝብ ደግሞ ክብር ሊሰጡት ይገባል እንጂ እንደዚህ አይነት ንቀት ልታሳዩ አይገባም። ባይዘው ተመልካች እንደወደደም እንዳከበረም በቃ እንጃ ልዩ ፍቅር እንደሰጠም ይጠላል መጠላትም አለ። ይሄ ሁሉ እውቅናም ይወርዳል። ልክ በተወደዳችሁበት ልክ ትጠላላችሁ። ይህንን አስቡበት። ይህንን ልታስቡበት ይገባል። አንድ ሰው ሚዲያ ላይ ሁሌ እንደተወደደ ሁሌ እንደተከበረ አይኖርም። ከእናንተ በፊት የነበሩ የተወደዱ የተከበሩ፣ በቃ እነሱ የተባሉት እኮ ዛሬ እነሱ ማንም አያስታውሳቸውም። ገባሽ? አልፎባቸዋል። እናንተም ነገ ያልፍባችኋል። ገብቶሻ? ስለዚህ እንደዚህ አይነት ንቀት ልታሳየ አይገባም። ለተመልካች አያገባችሁም፣ አይመለከታችሁም። በቃ አዎ፣ እኛ አይመለከተንም። ከዚህ በኋላ የፈለግሽውን ማድረግ ትችያለሽ። ምክንያቱም መክረንሻል፣ ዘክረንሻል። ይሄ አይጠቅምሽም። ከዳኒ ጋር ከሆንሽ ጥሩ ህይወት አይገጥምሽም። ህይወትሽ ሁሉ ገሀነም ነው የሚሆነው። ላንቺ የሚስማማሽ ላንቺ የሚሆንሽ ብሩኬ ነው። የሚያስብልሽ የሚወድሽ፣ የሚጨነቅልሽ በቃ ልክ ወንድምም አባትም ሁሉ ነገር የሚሆንሽ ብሩኬ ነው ብለን የነገርንሽ እኮ ላንቺ ስለምናስብልሽ፣ ላንቺ ስለምንጨነቅልሽ፣ መጥፎ ቦታ ላይ እንዳትወድቂ ስለማንፈልግ ነው፣ ስለምንወድሽ ነው። ገብቶሻል እንደዚህ ብለን እየተናገርንሽ። ስለዚህ ከዚህ በኋላ ደግሞ ምርጫ የራስሽ ነው። እኔ ሕፃን ልጅ አይደለሁም ብለሻል። አንቺም አዎ ሕፃን ልጅ አይደለሽም። እንግዲህ የሚጠቅምሽንና የሚጎዳሽን አንቺ ታውቂያለሽ። ስለዚህ ምርጫሽ ነው። ብሩኬ በርታ፣ ጠንክር፣ ወንድማችን፣ እኛም ከጎንህ አለን። ስለዚህ ይህንን ነው ማለት የምወዳው። እና አንቺም እኔ ምንም ክፉና ደግ ልናገርሽ አልችልም፣ ምክንያቱም በጣም ውድሻለሁኝ እኔ በነገራችን ላይ እኔ ሁለታችሁም ለይቻ ያል አያችሁም ሁለታችሁም እጅግ በጣም ነው እምወዳችሁ በጣም በጣም። አሁንም ብዬ የምለው ለሁለታችሁም እግዚአብሔር ልቦና ይስጣችሁ። ለአንቺም እግዚአብሔር ልቦና ይስጥሽ፣ ማስተዋሉ ይስጥሽ እና ፈጣሪ ይጠብቅሽ። አጉል ቦታ እንዳትወድቂ አጉል በእልህ እልህ ተነሳስተሽ ተገፋፍተሽ ህይወትሽን አጉል ቦታ ላይ እንዳጥይ ለምን፣ አንቺ ምንም ቢሆን ሴት ልጅ ነሽ። ወንድ ልጅና ሴት ልጅ እኩል አይደለም። ስለዚህ ፈጣሪ ያግዝሽ፣ ነው ማለት ንወደው። ላይክ ሰብስክራይብ አድርጉ፣ ቤተሰብ ሀሳብ አስተያየታችሁን አስቀምጡልኝ። ሰላም።